ትደር ኪራይ፣ እንዲህ እንደዚህ ብለሽ ከጠራሽኝ እኮ በጣም ቆየሽ። እንዴት ማለት ኪራይ አልሽኝ? እኮ ያ ፎለምታ ነው ያ ፎለምታ ደግሞ አይታሽም። እሺ፣ ያችን የኔ ፍቅር ሳቅ የተዋን ጽናትን አምጪልኝ። እኔ ስራዬን እየሰራሁ ነው። ኪራይ፣ ለቀልድ ቦታ የለኝም። የለኝ ግን ምንድን ነው የተፈጠረው? ቆይ በመጥፋቴ ነው እንደዚህ የምትቆጪ? እኔ እኮ ግራ ገባኝ የትኛውን ጥፋትህን ነግሬ የትኛውን ጥፋትህን ልትወ? በጣም ስላለፈ ነገር እኮ ነው እያወራን ያለ፣ ደግሞ እሱም ቢሆን ተነጋግረን የፈታ ነው መሰለኝ። ለአንተ ነዋ የተሻረው፣ ለእኔ ግን አሁንም ያልዳነ ያልተሻረ የልብ ጠባሳ ነው እኮ ጽ ጥፋቴን እኳምኛለሁ፣ ምኝ የፈለግሽውን ነገር ግጭ፣ ልቀጣ ዝግጁ ነኝ። እርግጠኛ ነ አዎ፣ ብቻ አንቺ እንደ ድሮ ጽናት ሆኝልኝ እንጂ ምንም በይ። እንግዲያውስ በቃ ተወኝ። አልገባኝም ግልጽ እኮ ነው። በቃ ከዚህ ቤት እንዳልወጣ ከፈለግ፣ ተወኝ። ሰላሜን ስጠኝ። ስራዬን ልስራበት። ግን ምን እያልሽ እንደሆነ ታውቆሻል። ወዳለው አፈቅርሃለሁ ያልሽን ኪራ፣ ኮነኝ። ያኔ እንደዛ መስሎኝ ነበር። ማለት ፍቅራችንን ነው መስሎኝ ነው ያልሽው? አዎ ስሜት ነበረኝ። አሁን ግን ለአንተ የቀረ ምንም አይነት ስሜት የለኝም። ጽናቴ፣ ቆይ ምንድን ነው የተፈጠረው? ቆይ ቤት የተመለሰ አመጣች እንዴ? አስፈራራችሽ? ምንድን የተፈጠረው? እንደዛ ነፍሷ እስኪወጣ ድረስ ለምትወድ ሴት ያልሆንክ ለእኔ ትሆናለህ ብዬ እንዳስብ ነበር የጠበቅኩ? በቃ የምታወሪውን ነገር እያወቅሽ ኤጭ! በቃ እንግዲህ ይህን ፍቅር ፍቅር እያልክ የምትጃጃለውን ነገር እንድታቆም እንፈልጋለሁ። ለአንቺ ያለኝ ፍቅር ነው መጃጃለ የሆነብሽ? ጽናት፣ ቆይ አላቅሽም ነበር ማለት ነው? እኔም አንተም ባለማወቅ ነው ይህንን ሁሉ ጉድ ተሸክሜ እንድኖር የተፈረደብኝ። በቃሽ! ከዚህ በላይ ውስጥ ጤና አታድሚ በቃ መቃጠል ያማል አይደለ? እኔም ያኔ ስትደፍረኝ እንደዚህ ነበር የተቃጠልኩት። ያኔ ልጄን ስትነጥቁኝ ጊዜ እንደዚህ ነው የሆንኩት። ጽናት በቃሽ፣ እጄን እንዳታስችኝ። እንዴት ነው ለአንተ ሴት ልጅ ላይ እጅህን ማንሳት ብርቅህ ነው እንዴ? ምን ነው ዛሬ አዲሷ ልጅ ጉድን እንዳሰማብ ነው። አረ በፈጠረሽ እንዴ ልታሳብጅኝ ነው እንዴ? ቆይ ምንድን ነው ፍላጎትሽ? እሱንማ በደንብ ታውቀዋል። አዲስ ሰው ባየቁ

ተናደ፣ ወጣ። ይህና ምንድነው? የተናደደ ማለት ሲገባ እኮ ጤነኛ ነበር። ምንም በቃ፣ ከኔ ጋር ተጋጭቶ ነው ጽናት፣ የተፈጠረ ነገር አለ እየነገርሽን ነበር። እሱ እንደተቀየረብሽ አለ። አረ የኔ መቀየር ብቻ ነው የሚታየው። ለሱ ብዬ እንደሆነ አይገባው። ቆይ፣ ምን ነው ለሱ ብለሽ ሰላም ሰላም፣ ጤና ይስጥልን። ወደና የተከበራችሁ ውድ እሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ያለን አርጋ ሰላማችሁ ብዙ ሰው ሲበልልኝ ዛሬው እንደተለመደ ጽናት ክፍል አርባ ዘጠኝ ይዤላችሁ መጥቼ ያለሁኝ እንደተለመደው ላይክ ሰብስክራይብ በማድረግ ቤተሰብ ልትሆኝ በተስማም እንጠይቃለን። እንግዲህ ኪራይ ደግሞ የጽናት ምን አድርጊያት አለሁ ምን በድያት አለሁ እያለ በጸጸት ይገኛል ማለት ነው። ምን ላድርግ ምን ይሻለኛል እያለ እያሰበ ይገኛል ማለት ነው። ማለትም ጽናትን እንግዲህ የኪራ አባትን አስፈራሯታታል ማለት ነው። ማለትም ኪራይን ልቀቂ ኪራይ የሌላ ሰው ነው ብሎ ብሏታል። እንደዛ ስላላት ቃል ስላስገባት ቃሏን እየጠበቀች ትገኛለች። እና ይፋት ማለት ጽናት እና ኪራት ኪራ በቃ ሊለያዩ ነው ማለት ነው እንዴ። መጨረሻው ምን እንደሆነ እስኪ አብረን እናያለን ማለት ነው። አሁንና ምሩ ደረጃ ላይ ቁጭ ብሎ እዚህ ቤት ቆይ መንፈስ ገባ ወይና ሆሚያት ቀልድ እባክህ፣ ዛሬ ደብሮኛል ነው ያልኩት ትለዋለች ማለት ነው። ቆይ ጽናት የለችም እንዴ ይላታል በለው ትለዋለች እንዴ ማለት የት ሄዳ ነው ጽናት ጥለት ያለሁን ጽናትማ አለች ግን በድሏ ነው ያለው የድሯ ጣቂ ሳቂቷ ተጫዋቿ ጽናታ ሲሆን የምትገዛዋ ጽናት ነው ያለችው ቆይ እቺ ልጅ ምን ሆና ነው አላቅም ምን እንደሆነች አላቅም ፍቅር ግን ፍቅር ለሚወዱትን ሰው መስዋዕትነት ማድረግ ነው አይ ኪራይ አይ ምሩ ኪራ የራሱ የተቀየረች ብኝ ነው እያለ ነው። በጣም ተከፍቶ ነው ሰሞኑ እያወራ የነበረው። የው ልሽ ምሩ ወንድ ልጅ ካፈቀረ በጣም ጅል ነው የሚሆነው። ይሄ የልብ ስብራት በምንም ነገር አይጠገንም። በቃ በወንድ ይብሳል እላታል። እንዴት አትጎዳም? ፅ ላ እሱማ ልክነሽ ግን ልጅቷል በጣም ነው የሚያፈቅራት። ደንቆሮም እውርም ነው የሚሆነው። ምክንያቱም ወንድ ልጅ ለማፍቀር ረጅም ጊዜ ነው የሚወስድበት ካፈቀረ ደግሞ በቃ ጅል እብድም ነው የሚሆነው ብሎ ይላታል። ናሁ ያምሩ ማለት ነው በፍቅር ያበደ ወንድ ልጅ እንደ ኪራይ አይቻል አቅም ይላታል። ኪራይ ግን አስቀማት ይሁን እንጃ ብቻ አባቷ ከሄደ ጀምሮ ልክ አይደለች እንጂ ያለችው። አዎ ግን ደግሞ እየተዋደዱ መለየት በጣም ያስጠላል፣ በጣም ይከብዳል። ሁሉም በየፊኛው የተጓዘ ይሄዳል ትላለች። የሰው የምንሰጠ ፍቅር በጠንከርካችን መጨረሻችን እንደማያምር የታወቀ ነው። አንዳንዴ የመስዋዕትነት አብሮ ሲከፈል ደስ ይላል ይላታል ምሩ ናሆ። እንደዛ ከሆንማ ራስ ወዳድነት ማለት ነው። ማለቴ ሰው እያወቁ ወደ ህይወት ሲሁን ያልሆነ ነገር መጋበዝ፣ የሰው ልጅ ባሰረጃቸው እንገፋቸዋለን ማለት ይሄ የቀብር ሽን ሊመጣ ሰው እንደምንም ለመግፋት ማለት ነው። ይቻ ሁላችንም አንዳችን በሌላችን ጭምር ካልሆን በቀር ምን እንደምናስብ አናቅም ትላለች ምሩ ነው ግን፣ አንዳንዴ ደግሞ የሰውን ነገር ማዳመጥ ደስ ይላል። ቆይ ስለማን ነው የምታወራው? መቼስ እንደ ፅናትና እንደ ኪራይ እንደሆነ ግልጽ እንዳልሆነ፣ ግልጽማ ግልጽ ነው። ችግሩ ግልጽ ለማድረግ ንገርሽ ይላል። አሁን በቃ ከዚህ በላይ አናውራ፣ ይቅርታ ይስልሽ ይላታል። ከልክ በላይ መውደድ በጣም ከባድ ነው ይላታል። እና አሁን አንሄድም? ወዴት ነው የምንሄደው እንዴ ወክል አሁን ወክን አዝ ብለሽ አልነበረም። እሺ እንሂድ ትላለች። ቆይ መጠጣት ፈልገሽ ነው እንዴ ይላታል። ምንድን ነው የምንጠጣው? ብርድ ነው እንዴ ምን ትለኛለች። እንደዚህ ሳሙና ላይ የተከሰከሰ የመሰለ ልብስ ለብሰሽ ለጃኬት ላስሳት ለብሽ ልትወጪ ነው እንዴ ጀመረው አለችና፣ አሁን የሳቀበጠ የውልሽ የሰሞኑ ንፋስ እንደ እንደ ማስታወቂያ ሳይለጥፍሽ ሂጂና ልብሰሽ ለበሺ። እንደውን ለምን ያት ምክር ነው ይላታል። በቃ እሺ ጃኬት ደርቤ ልምጣ ብላ ምሩን ወደ ላይ ታመራለች ማለት ነው አሁን ደረጃ ላይ ቁጭ ብሎ ወይ ሴቶች ወይ ሴቶች ወይ ሴቶች ግራም ታጋቡ ፍጥረቶች ናችሁ ይላል ማለት ነው ናሆሜ ማለት ነው እና መጨረሻ ውስጥ የጽናትና የኪራይ ነገርስ ምንድ ነው ምንድ ነው ስ የሚከሰተው ኪራይስ እዛችኛው ልጅ ሊያገባት ነው ወይስ ሊተወው ነው ኪራይ ደግሞ አባ ጨርሼ አለሁ፣ እንውጣ። እኔማ አልሄድም አንተ ና የምትሄደው፣ ይለዋል። አልገባኝም አባ ልጅቷን እኮ አለቃትም፣ ካየኋት ቆይቻለሁ። በዚህ ቴክኖሎጂ እንዴት ስልክ እያለ ስልክህን ሰልቶ ይብላ። ኧረ አባ እንዲህ ተነስና እንሂድ ይለዋል። አይሆንም አልኩ አልሄድም አልኩ ይለዋል ማለት ነው። ደክሞኛል እንዴ አባ በጡወቱ የምንድካምለው አረጀህ እንዴ ብሎ እየቀረደበት ይገኛል ማለት ነው። ከዛ ጭራሽ ከሳንጋነት ወደ በረኝነት ብሎ እየቀለደበት ይገኛል ኪራይ ማለት ነው። የአባቱ እንዳታስቆያት ሂድ ይለዋል። በሰረገላ ነው ማመጣልህ ይለዋል። ሂድ አታስጠብቃት ሂድና ልጅቷን ተቀበላት በሰዓቱ ተገኘች የሀበሻ ደምብነት ግድ የለም እሷም ሀበሻ ስለሆነች አንተ ቀድመህ ሂደህ ጠብቃት ይለዋል ማለት ነው። እሺ በቃባቸው ያለ ኪራይ ወደ ልጅቷ ሊያመጣ ሊያመራ ያመራ ይገኛል ማለት ነው። እንዳይሃት፣ አይኔ ውስጥ እንድትገባ እርግጠኛ ነኝ ያለ የኪራይ አባትን እዚህ ጋር የዛተ ይገኛል ማለት ነው። ከዛ በኋላ ጽናት ጽናት ያለ የጽናትን ይጠራታል የኪራይ አባት ማለት ነው። ሁሉም ነገር ዝግጁ ነው እንዴ ዋው! ሁሉም ዝግጁ ነው። ምንም የቀረ ነገር የለም። ምንም ያነሰ ነገር የለም። ሁሉም ተዘጋጅቷል። ጽናት ያው የመረራትን ቢሆን ዋጥ ያደረገች ትገኛለች። ኪራይ ሊያመጣት ሄደ ሲል ብቻው እንዴ ነው የሚሄደው? አይ ፅናት እያለ ይቀልድባታል። አንቺም እንደሱ ጓጉተሽ ነው ለማየት ይላል። በጣም እንጂ ትላለች። ውስጥም ያው አንቺም ሳይሽ ቅን ብሎ ነው ያለሽ ታስታውቂ ያለሽ። አይዞሽ ጥሩ ባል አንጥቼ ነው ምድርሽ ይላታል። እኔ አሁን ዝግጁ አይደለሁም ትላለች። ኪራይ ማለት ፅናት ማለት ነው ከሌላ ሰው ነው እንጂ የሰማሁት እንጂ ያንቺ ክሩብኤል ያንቺ ደግነት ሲያወራ ደግነት ሲያወራ ሰምቼ ነበረ። ኧረ በጭራሽ እኔና እሱ ምንም ነገር የለንም ትላለች። ሁለታችሁ መቀራረብ በጣም ጥሩ ነው ጋሼ። በቃ ቡና ምናምን ላቀራረብ ትላለች። አሴት ቡና ጠጣም አላጅክ አለባት። ቡና ላጅክ ትላለች። አው ላታል። ሰው መቼም እንደ መልኩ ሳይሆን ጸበዩ ይለያል ይላል። የጽናት አባት ማለት ነው። እንግዲህ ሶሲ የምትባለዋ መጥታ እንግዲህ ምግብ ምግብ እየበሉ እያለ ከዛ ውሃ አምጣልኝ ያለሁ ትላለች። ፈልጌ አለው ትላለች። አው አራታችንም ሴት ሆንበት እንጂ እኔማ እንደ ወንድ አድርጎ ቢያሳድገኝ ደስ ይለኝ ነበረ። አሁንም እኮ ከአንዳንድ ነገሮቹ እኛ ለመምሰል የቀረሽ ነገር የለም ይላል። በልተነስና ውሃ አምጣልኝ ትለዋለች ማለት ነው ከዛ በኋላ ከዚያ ተነስቶ ውሃ ሊያመጣላት ወደ ኪችን ያመራ እየገኘ ጽናትን ደረጃ ላይ ትገኛለች። ደረጃ ላይ ምን ፈልጋህ ነው? እንግዳው ውሃ ፈልጎ ነው። አዲስ እንግዳ መጣ እንዴ? እረ አልመጣም፣ ሀሴት ነው እንግዳው ስትል ጊዜ ነው እንዴ? ወንድ እኮ ናት አንቺ። እያወራን እንደ ወንድ ትከሻዬ አልመታችንም። እግዚአብሔር ይቅር ይበልህ። ያቺን የመሰለች ልጅ እንደ ወንድ ትጠራታለህ? አይ ቆንጂና እንኳን ታዩ ከአንቺ አትበልጥም። እሺ ያምጣው፣ ውሃን ያመጣልሃለው፣ እያለች ውሃ ልታመጣ ወደላይ አመራች። ብሔራዊ ወደ ታች ወደ ልጅቷ ጋር ያመራል። የጽናት፣ የኪራ አባትን ስልክ የደወለ፣ እንዴት ነህ ወዳጄ? ከጠበኳት በላይ በጣም ደህና ናት። ክብሩ ይስፋ ለመገናኛ ለን እያለ ይገኛል። እንግዲህ ልጅህን ከጠበኳት በላይ ነው ያሳደኳት። እንዴት ነው ያላት ስነምግባር ያለች ልጅ ናት። እያለ ይመልስላችኋል። የጽናት አባትና እንዴ ምን በጣም አድጋለች እንዴ እያለ ይመልስላቸኋል ማለት ነው። በስልክ እያወሩ ይገኛሉ ማለት ነው። ከእንግዳዋን አባት ስልክ ያው አይሻምበር እነሱ እኮ የተዋወቃሉ ወጣቶች አይደሉም እንዴ ይላል የኪራ አባት ማለት ነው። እሷማ አሁን እዚህ ጋር ነበረች፣ ወደ ለት ወደ መኝታው ሄደች። እኔ ነገ ወደ ስራ ልመለስ ነው። በጣም ተጫዋች ልጅ ነው ያለሃት በጣም አሁን ነው ወደ ውስጥ የገባችው ይላል ማለት ነው፣ የኪራ አባት ማለት ነው። እና መጨረሻችን እስኪ ምን እንደሚሆን ምን እንደሚፈጠር አብረን እና ያለን ማለት ነው። እንግዲህ ኪራይ እውነትም እቺ ልጅ ሊያገባ ነው ወይስ ጽናትን ሊያገባ ነው ወይስ ጽናትን ሊተዋት ነው? የጽናትና የኪራይ ፍቅር መከራ በዛበት የተከራተቱ ይገኛሉ። አንዱን አስተካከል ሲሉ አንዱን ይመጣባቸዋል ማለት ነው። መጨረሻቸውስ። እንዲህ ወንድ ሁን እንጂ ንዴትህን ዋጥ አድርግ። እሺ ደህና ደሪ ይላታል ማለት ነው ከዛ በኋላ እኔ ነኝ ከሷ ጋር ተለስቼ ነው ተለጅ ኧረ ምንድን ነው የምታወሪ? ተረጋጊ እንጂ። በቃ አሁን እንተኛ ወይ ፍቅር ትላለች። ተይኝ በቃ በሩ ልዝጋውና እንተኛ ትላታለች ማለት ነው። ምሩ ለጽናትን እነ ጽናት በጣም ተናዳለች፣ በጣም ተበሳጭታለች። ልጅቷን በመምጣቷን ያው ፍቅራቸው እንዲበተን ፍቅራቸው ገደል እንዲገባ እያሰበች ትገኛለች። እቺ ስራ አዲስ የመጣችዋ ደረጃ ላይ ሆና ስፖርት ትሰራለች በጠዋቱ ተነስታ ማለት ነው። ከዛ በኋላ ና አሁን አጠገቧ ይመጣና ይቆምና ምን የሰራሽ ነው ይላታል። ከዛ በኋላ በጣም ተጨናንቋል፣ ሁሉም ተጨናንቋል። ኪራይም፣ ፅናት ማናት? ማናት? እቺ የሻምበል ልጅ ናት። ኧረ ተሳስተሃል፣ በናትህ እቺ የሻምበል ልጅ ሳትሆን የሻምበር እናት ናት፣ ያለ ኪራይ ትጥበተ። ኧረ ሰውዬው፣ በናትህ እንዳሰማ ስንት ቀን መሰለህ እያለች ይገኛል እንግዲህ የዛሬ የነበረን ቆይታ ይሄ ይመስላል። በቀጣይ እስከምንገናኝ ድረስ ቸርስ ቸርስ አንብቱ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ በትህትና እንጠይቃለን። ሀገራችን ሰላም፣ ፍቅር፣ አንድነት ያድርግልን። መልካም ጊዜ መልካም ቆይታ ይሁንላችሁ።